የአፍሪካ ህብረት በአጀንዳ 2063 የበለጸገች አህጉር ለመፍጠር ከያዛቸው ውጥኖች አንዱ በፓን አፍሪካን እሳቤ በአፍሪካ ህዳሴ ላይ የተመሰረተ የተቀናጀ አህጉር መፍጠር ነው። እነዚህ እሳቤዎች እውን ከሚሆኑባቸው ተግባራት መካከል ደግሞ የሀገራት ግንኙነትን የሚያሳልጡ መሰረተ ልማት ግንባታ መዘርጋት ሲሆን፣ ኢትዮጵያ ቀጠናውን በኃይል መሰረተ ልማት በማስተባበር የመሪነት ሚናዋን በመወጣት ላይም ትገኛለች። በጉዳዩ ላይ ከኢዜአ ጋር ቆይታ ያደረጉት የውሃና ኢነርጂ ሚኒስትሩ ኢንጂነር ሀብታሙ ይተፋ ኢትዮጵያ ት በረከቶች አንዱ የውሃ ሀብት መሆኑን አንስተዋል። የውሃ ሀብቷን ለታዳሽ ኃይል ልማት መጠቀም እየሰራች ነው ያሉት ሚኒስትሩ ከምታመነጨው የኤሌክትሪክ ታዳሽ ኃይል ለጎረቤት ሀገራት ጭምር ተደራሽ እያደረገች ነው ብለዋል። ከጎረቤት ሀገርም አልፎ በቀጠናው ላይ በኃይል ማስተሳሰር ተጀምረዋል። ከኢትዮጵያ፣ ከሱዳን፣ ከጅቡቲና ከኬንያ ጋር ኃይል መሰረተ ልማት ተዘረጋን ያለው በዛም ኢትዮጵያ ለብዙ ዓመታት ስታገር ቆይታለች። በቅርብ ጊዜ የኬንያና የታንዛኒያ መንግስታት በጋራ ደግሞ ሲያደርጉ ትልቁ ምንጫቸው የኢትዮጵያን የኃይል ምንጭ ታሳቢ አድርጎ ነው ያለው ማለት ነው። ከሱ ባሻገር ወደፊት ወደ ደቡብ አፍሪካ የመቀጠል እቅዶችም አሉ። በእንደዚህ ተደርጎ ቀጠናው በማለፍ እስከ አይጎር ድረስ የመስራት ስራዎች እየሰራ ይገኛል። ኃይል ማመንጨት ሀገራዊ አቅም በከፍተኛ ደረጃ ማደጉን የጠቀሱት ሚኒስትሩ፣ ለቀጠናው የኤሌክትሪክ ኃይል ፍላጎት ምላሽ የመስጠት ሙሉ ዝግጁነታችንንም ያሳያል ነው ያሉት። በአሁኑ ወቅት ከጎረቤት ሀገራት ከፍተኛ የኤሌክትሪክ ኃይል ፍላጎት መኖሩን ያስታወሱ ሲሆን ለዚህም ትልቅ አቅም እንዳለ ገልጸዋል። ለአብነትም በዘጠኝ ወራት ውስጥ ስድስት ነጥብ ስምንት ጊጋዋት ኃይል ማመንጨት መቻሉን በማመላከት ሁን ኃይል ፍላጎት አለ ጎረቤት ሀገሮቻችን ከደቡብ ሱዳን ጨምሮ ከጅቡቲ ጨምሮ ኬንያ ተጨማሪ ኃይል የመፈለግ ስራዎች በጣም አሉ ማለት ነው። እንግዲህ የእነሱ ፍላጎት ብቻ ሳይሆን ከእኛ ደግሞ በእጃችን ምናለ የሚል በጣም ወሳኝ ጉዳይም አለ። ኃይል የምናቀርበው ስኖረን ነው። ኃይል ማቅረብ የምንችለው በአበረትነው ልክ ነው። ስለዚህ አሁን ባለን ደረጃ በጣም ብቃትም አለን ብዙ ኃይል ማመንጨት አቅም ይችለናል ማለት ነው። ለምሳሌ እስከ ባለፈው ዘጠኝ ወር ስንገመግም ወደ ስድስት ነጥብ ስምንት ጊጋዋት ኃይል ኢትዮጵያ ማመንጨት ይችላለች። ይሄ የመነጨው ኃይል በኢትዮጵያ ውስጥም በኢትዮጵያ ቁረቤትም በሁሉም አካባቢ ላይ ሊሰራጭ የሚችል ኃይል ምንጭ ነው። ትልቁ ስራ ይሄንን ነው። አንድ ጊዜ በጣም ብዙ ኃይል ካመነጨ፣ የማመንጨት አቅማችን ካደገ ብዙ ግድቦች ካሉን ብዙ ኃይል ካመነጭን የማቅረብ ዝግጁነታችን በዛው ልክ ይታያል ማለት ነው። ስለዚህ ትልቁን ድርሻ የሚወስደው ማመንጨት አቅማችን ከፍ ብሏል፣ በእሱ ደረጃ እናየዋል። ኢትዮጵያ በታዳሽ ኃይል ልማት ዘርፍ እያከናወነች ያለው ስራ የአየር ንብረት ለውጥ ተጽዕኖን ለመቀነስ ጉልህ ሚና እያበረከተ እንደሚገኝም አንስተዋል። የአካባቢው ሀገራት የአረንጓዴ ኤነርጂ ተጠቃሚ እንዲሆኑና ከአካባቢ ብክለት የጸዳ ከባቢን ለመፍጠር እንደሚያስችልም ተናግረዋል። በኃይል በመተሳሰር ትብብር መፍጠር ነው። ሁለተኛው ኢትዮጵያ ትልቅ የገቢ ምንጭ ይሆናል። በተለይ ከውጭ ምንዛሬ አኳያ ስታይ ትልቅ ስኬት ነው ብለን እንወስደዋለን። ሶስተኛው ለኢትዮጵያ ብቻ ሳይሆን እየሰራን ያለ ነው። አረንጓዴ ኤነርጂ ጎረቤት ሀገሮቻችንም ተጠቃሚ ይሆናሉ። ከኢትዮጵያ አልፎ ዲካርቦናይዝ ለማድረግ እነዚህ ከአካባቢን የሚበክሉ የካርቦን ኢሚሽን ጉዳይ በሙሉ ከኢትዮጵያ ባሻገር ለጎረቤት ሀገሮቻችንም ትልቅ በረከት ይሆናል። ሁለተኛ ጉዳይ ለኢትዮጵያ ትልቅ የመጠናት ነው። ብዙ በሰጠ ልክ ተደማጭነት ይኖራል። ለዲፕሎማሲ ላም ይጠቅመዋል። በብዙ ነገር ኢትዮጵያ የመደመጥ እድሏን በጣም ከፍ ያደርገዋል።